ቀጠና የኤችዲ አድማጭ ተመልካቾች እንዴት ናችሁ? ኤችዲ ስፖርት እንግዲህ በእኔ በኩል በዳዊት ንጉሴ በኩል መጥቷል። ዛሬ ደግሞ የአርሰናል ያልተጠበቀ የሚመስል ሰፊ የአትሌቲኮ ማድሪድ ላይ የታየ የቻምፒየንስ ሊግ ስኬትን እንዲሁ ሲቲም ሁለት ለዜሮ ወደ ስፔን አቅንቶ ያሸነፈበትን ጨዋታ ጠራ አድርጌ ወደ እናንተ ለማድረስ ነው የመጣሁት። እነዚህ ጨዋታዎች እንግዲህ ትርጉመ-ብዙ ናቸው። በነገራችን ላይ አርሰናል በቻምፒየንስ ሊጉ አሁንም ከሶስት ሶስት ካልተሸነፉ ጥቂት ቡድኖች ሙሉ ዘጠኝ ነጥብ ከያዙ ቡድኖች ተርታ ተደምረዋል። በእርግጥ ዛሬ የሚደረጉ ጨዋታዎች አሉ። እዚህ እንግዲህ ስብስብ ውስጥ ሊገቡ ወይም ደግሞ ፐርፌክት ጉዞ ሊያደርጉ የሚችሉ ቡድኖች እንዳሉ ይጠበቃል፣ ባየር ሙኒክን ጨምሮ። ስለዚህ አርሰናል አስደናቂ ጉዞን አድርጓል። እንዲሁ ሲቲም ቢሆን ወደ መሪዎቹ የመጣበትን ምናልባትም ከሜዳ ውጪ ከዓመት በኋላ ከአስራ ሶስት ወራት በኋላ ሙሉ ሶስት ነጥብ የወሰደበትን የአውሮፓ ቻምፒየንስ ሊግ ድል ነው ያስመዘግበው። የሁለቱም ስኬት በሀገር እንግሊዝ ትልቅ ሊባል ይችላል። በነገራችን ላይ ኒውካስልም ቢሆን አስተማማኝ ውጤትን ትናንት አስመዝግቧል። በእርግጥ ትኩረታችን አርሰናል፣ እንዲሁ በተወሰነ መልኩ ሲቲ ነው። ወደ እነዛ ጨዋታዎች እናልፋለን። አርሰናል እንግዲህ አስደናቂ ጉዞ ነው ዘንድሮ እያደረገ ያለው። ጅምሩ በሊጉ በጣም በከባድ ፈተናዎች የታጀበ ነበር። እነዚህን ፈተናዎች በስኬት ነው እየተወጣቸው ያለው አርሰናል። ውጤት ያስመዘግብባቸውም የተባሉ ጨዋታዎችን በስኬት ወጥቶ ይቸገረባቸዋል የተባሉ ከዚህ በፊት አስፈሪ የሚመስሉ ቡድኖችን በስኬት እንግዲህ እየተወጣቸው እያሸነፋቸው እየመጣበት ሁኔታ ነው ያለው። ብዙዎች አርሰናል ዘንድሮ በአውሮፓ አሊያም በሊጉ ገና ከወዲሁ አንድ የተለየ ታሪክ ሊጽፍ የሚችልበት ነገር ከፊት ለፊቱ እንዳለ እንዲተነብዩ እንዲናገሩ እያስገደደ የሚገኝበት ሁኔታ ላይ ነው ያለ ነው። መነሻው እንግዲህ ብዙ ነው። የስኳድ ዴብዝ እጅግ አስፈሪ ነው። የተጫዋቾች ብቃት፣ በተጫዋቾች መካከል ያለው የብቃት መቀራረብ እጅግ አስደናቂ ነው። ጎሎችን የሚያገኙበት መንገድ በጣም የተለያዩ ሆኗል። በዚህ አጋጣሚ በተለይ በቆሙ ኳሶች ቡድኖች እጅግ ኮምፓክት ሆነው አንከፈት ብለው ወደኋላ ተሰግስገው በሚከላከሉበት ጊዜ በቆሙ ኳሶች ጎሎችን የሚያገኝበት ሂደት እየጠነከረን የመጣው ከዛም ውጭ እንግዲህ የተለያዩ ተጫዋቾች ጎሎችን እያስቆጠሩ ነው። አጥቂው ጎል እምቢ ያለው ቢባልም እንግዲህ ዛሬ ወይም ትናንት አጥቂው የኦፕሬሽን ወደ ጎል የተመለሰበት እንዲሁ የቆሙ ኳሶች አሁንም አዋጭ የሆኑበት ሁኔታ ጥሩ ነው ይታያል። ከሁሉም በላይ እንግዲህ ጎሎች መገኘታቸው አንድ ለውጤት መሰረት ቢሆንም የተከላካይ መስመሩ ደግሞ ጎል እንዳይቆጠርበት እየሆነ እየወጣ ነው የሚገኘው። ግብ ጠባቂው ራያም እንዲሁ በጣም አስደናቂ ነገርን እያደረገ እየተጓዘ ነው የሚገኘው። እነዚህ እነዚህ ነገሮች ሁሉ ተደምረው እንግዲህ አርሰናሎች ዘንድሮ ከሁሉም በላይ በጣም በስኬት ሊጓዙ ይችላሉ። ረጅም ርቀት ሊሄዱ ይችላሉ፣ ያለ ጥርጥር በፕሪሚየር ሊጉም በቻምፒየንስ ሊጉም የዋንጫ ተፎካካሪ ሁነኛ ተፎካካሪ መሆናቸው ከወዲሁ እየታየ ነው። እንግዲህ ተፎካካሪ መሆኑ ማለት በስተመጨረሻ ወይ በስኬት ሊቋጭ ይችላል አሊያም ደግሞ ስኬት ሊጠፋ የሚችልበት እድል አለ። በእርግጠኝነት ይህን ያሳካሉ የሚል አይደለም። ተፎካካሪ የሚለው ስሜት ግን ይሄንን ከወዲሁ እያሳዩ ነው የሚገኘው። በሊጉም እንግዲህ በቻምፒየንስ ሊጉም ይሄንን የመጨረሻው ምዕራፍ ለመሻገር ግን ገና ሰፊ ጊዜ፣ ሰፊ ጥረት፣ ሰፊ ውጣ ውረድ እንደሚጠበቃቸው መናገር ይቻላል። የትናንት ውስጥ ጨዋታ ያልተጠበቀ ነው በነገራችን ላይ ያልነው መነሻው አትሌቲኮ ማድሪድ በአውሮፓም በሀገር ውስጥም ውድድር ላይ ትልቅ ስም አለው። በተለይ በመከላከሉ ረገድ ተጋጣሚዎች እንኳን ቢያሸነፉት በጠባብ ውጤት የሚያሸነፉበት ካሸነፈም ደግሞ ያልተገመተ አይነት የሚመስል ውጤት የሚያገኝበት ሁኔታ ይታያል። በእርግጥ አውሮፓ ላይ ሲወጣ ዘንድሮ የተቸገረበት አንድ ጨዋታ ብቻ ያሸነፈበት ግን ከዛ መልስ ደግሞ ሪያል ማድሪድ ላይ ያስመዘገበው ስኬት እንዲሁ አውሮፓም ላይ ሰፋ ባለ ውጤት ማስመዝገቡ ማሸነፉ ሲታይ አርሰናልንም ያስቸግረዋል የሚል ግምት ነበር። እንግዲህ ያስቸግረዋል ቢባልም ላይክ አይሸነፍም የሚል ሳይሆን በዚህ በሰፋ የጎል ልዩነት ይሸነፋል የሚለው ግን የብዙዎች ግምት አልነበረም። የመጀመሪያ አርባ አምስት የሰጠን ይህን ነው። ኦፕን ነው የሚመስለው፣ ዜሮ ለዜሮ ያለቀ ጨዋታ ነው። በሁለቱም በኩል ጥረቶች ቢኖሩም ከፍት የሆነ ነገር በሁለቱም በኩል ኢነርጂ ያለው ነገር ሞመንተም ጠብቆ ለመጓዝ የሚደረግ ነገር ቢታይም ጎል አልነበረም። አስቆጪ የሚባል አንድ እንግዲህ የዜ ብረት የመለሰው ከሰከንድ ሀፍ መልስ ጎል እስኪቆጠር ድረስ ደግሞ እንግዲህ የአልቫሬዝ አስደናቂ ኳስ እሱም ሊጠቀስ የሚችለው ብረት የመለሰው እንዲሁ ጥረቶች ከነበሩ ከሚባል በቀር እንቅስቃሴው ሁሉንም በትኩረት ሊከታተለው የሚያስገድድ ነገር ግን በተሳኩ የጎል ሙከራዎች የታጀበ ነበር ማለት የሚከብድ ነው። እንግዲህ አትሌቲኮን ሁሌም ማሸነፍ የሚቻለው በጉልበትም ጭምር ነው። በነገራችን በጨዋታ እንቅስቃሴ ብልጫም ብቻ አይደለም፣ በቴክኒክ ኳሊቲም ብቻ አይደለም፣ በጣም በጉልበትም፣ በሁሉም ረገድ እንግዲህ አንዳንድ ጊዜ ደርቲ የሆኑ ነገሮችንም ቆሻሻ የሆኑ ነገሮችንም በመፈጸም ይታወቃል አትሌቲኮና፣ በሱም በልጦ መገኘት በእንቅስቃሴዎች መካከል የሚደረጉ ጥፋቶችንም ሁሉ በማድረግ ይታወቃሉና በሱም ልቆ መገኘት ይጠይቃልና፣ ይሄን ነገር በልጦ አርሰናል ሁለተኛው አርባ አምስት ላይ በ13-14 ደቂቃ ልዩነት አራት ጎሎችን አግኝቶ እንግዲህ አራት ለዜሮ አሸንፎ ወጥቷል። አስደናቂ ነበር ጎሎቹ የተገኙበት መንገድ እንግዲህ ሁለቱ በሰት ፕስስ ነው። በተለመደው በሚታወቁበት ነው። በተለይ እንግዲህ የደክላን ራይስ የቅጣት ምቱን የሰጠበትና ገብርኤል ያስቆጠረበት መንገድ አስደናቂ ነው። የራይስ ፐርፌክት አሰጣት የደክማን ነው። የጋብርኤል የተለመደው የጭንቅላት አፈጻጸም እጅግ አስደናቂ ነበር። በተለይ ይሄ ጎል ከተገኘ በኋላ አትሌቲኮች እንግዲህ ነቅሎ መውጣት ግዴታ ነበረ የተከላ የአምላካዊ ቁጥር የመቀነስና በርከት ብለው ወደፊት ለመሄድ ደግሞ የማጥቃት አማራጮችን የማብዛት አፕሮች ውስጥ መግባት ግዴታቸው ነበር። አልተሳካም። ግን ወዲያው ነቅለው እንደወጡ ደግሞ ተከታታይ ጎሎች ናቸው የተቆጠሩት። በተለይ ሁለተኛው ጎል የተቆጠረበት መንገድ በጣም አስደናቂ ነው። እንግዲህ በዚህ ጨዋታ ላይ ካላፊዮሪን ተክቶ ከበሆሉ ስኬሊ ነው። ይሄ ተጫዋች በግል ጥረቱ ከራሱ ግብ ክልል መሃል ለመሀል ይዞ ሄደው ተጫዋቾችን እየቀነሰ የሄደበትና በስተመጨረሻ እንግዲህ ለማርቲኔል የሰጠበት መንገድ እጅግ አስደናቂ ነው። የተጫዋቹ ጥረት የግል ሉዊስ ጥረት ይደነቃል እዚህ ጋር። ከዛ በኋላ ደግሞ ማርቲኔል እንግዲህ በተለመደውና ቲየሪ ኦንሪ በሚያስቆጥርበት አይነት ስታይል ጎል ነው ጎል ያገባውና የዚህም ተጫዋች አፈጻጸም ዋው ድንቅ የሚያስብል ነበር። በነገራችን ላይ እነዚህ ሁለት ጎሎች ተቆጠሩ። ከዛ በኋላ ደግሞ እንግዲህ የጎል ረሃብ ለዘጠኝ ጨዋታ የራቀው እንግዲህ አጥቂዎች፣ በነገራችን ላይ ጎል ለነሱ እንደ ኦክሲጅን ነው ይባላል። እንደምንተነፍሰው ኦክሲጅን እንግዲህ የሰው ልጅ ኦክሲጅን ከሌለ ምን ያህል እንደሚቸግር ይታወቃል። እና አጥቂዎችም ሜዳ ላይ ምንም ያህል ጥረታቸው ትልቅ ቢሆን፣ ምንም ያህል በቡድን እንቅስቃሴ ላይ ቢጎሉ፣ ጎል ካላስቆጠሩ ከትችት አያመጡም። እና ዮኮሬሽ እንግዲህ በዘጠኝ ጨዋታ ጎል ሳያስቆጥር ለሀገሩም ለአርሰናልም ቆይቶ ሁለት ጎሎችን አስቆጥሯል። በነገራችን ላይ ጎሎች ክላሲክ ኳሊቲ ዋው የሚያስብሉ አይነት ባይሆኑም ከአጥቂ የሚጠበቁ ጎሎች ናቸውና በተለይ ደግሞ አርሰናል እንዲህ አይነት ጎሎችን ማግባት በጣም የሚቸገርበት ነው እና የሚቸገርበትን አርሰናል ጎሎች ነው ዮኮሬሽ ያስቆጥረውና ያም እንግዲህ የሚታወቅበትን የደስታ አገላለጹን እንዲመለስ አድርጎታል። ምን ያህል የተጫዋችን እንደተቸገረ እናውቃለን። በጎል ማስቆጠር ረገድ ይሄ እፎይታ ማግኘቱን ግን እንዴት የቡድኑ ተጫዋቾች ሁሉ በደስታ እንደገለጹለት እንዴት ለሱ የነበራቸው ስሜት ጎል እንዲያስቆጥር የነበራቸው ፍላጎት ምን ያህል ጥልቅ እንደሆነ በደስታ አገላለጻቸው በተጨባጭ ታይቷል። ሁሉም ደስታቸውን ከሱ በበለጠ ነበር እንግዲህ ጎል ካስቆጠረ በኋላ ሲገልጹ የነበረው ተጫዋች። በነገራችን ላይ እንዳልኩት ነው ጎል የሁሉም ነገር ለአጥቂዎች መገለጫ በመሆኑ ለዘጠኝ ቁጥር ተጫዋቾች ነው እንጂ ጥረቱ እጅግ የሚደነቅ ነው። በአርሰናል እንቅስቃሴ ውስጥ ያለው ሚና በተለይ በተለይ አርሰናል ፈረስት አፍ ላይ አትሌቲኮች እንቅስቃሴውን ከኋላ መስርተው በሚታወቁበት የፈጣን መልሶ ማጥቃት ወደ መሀል እንዳይመጡ እሱ እዙ በሜንዴና ኤዜ የነበራቸው ሚና እጅግ አስደናቂ ነበር። ግብ ጠባቂውን ባለማረጋጋት፣ የተከላካይ መስመር ተጫዋቾችን ባለማረጋጋት እንዲሳሳቱ በማድረግ ወደ ሪትም እንዳይገቡ በተለይ ወደ መሀል ሜዳ ኳሳ ድራይተው እንዳይወጡ በካውንተር እንዳይመጡ በማድረግ ይሄ ተጫዋች የነበረው ሚና ከጠቀስኳቸው ሁለት ሶስት ተጫዋቾች ጋር ትልቅ ነበር እና ሚናው ሁሉ ጊዜም ትልቅ እንደነበረ የሚጠቀስ ተጫዋች ነው። ነገር ግን በስተመጨረሻ በአስራ አራት ደቂቃ በተፈጠሩ አራት ጎሎች ውስጥ ሁለት የራሱን ጎሎች በማስቆጠር እንግዲህ የዘጠኝ ጨዋታ ምናልባትም በደቂቃ ያሰሉት ነበር። በርከት አድርገው በደቂቃ ሲገልጹትም አይቻለው። አይ ቲንክ ከቴሌግራፍ ጋር በተያዘ ይመስለኛል ስድስት መቶ ሀያ አራት ደቂቃ ነው በደቂቃ ሲያሰሉት፣ እንግዲህ የተጫዋች ጎል ያላስቆጠረው ይህንን ጎል ሊያስቆጥር ችሏል። አርቴታም እንግዲህ ስለዚህ ተጫዋች ከጨዋታ በኋላ እስካሁኑም ሰዓት ሲደግፈው እንደነበረ እናውቃለን። ነገር ግን ይሄ የምንድን ነው? የቢዩቲፉል ታይሙ ከፊት ለፊት ያለው የድንቁ ጊዜ መጀመሪያ ተደርጎ ሊወሰድ የሚችል ነው። ከዚህ በኋላ እንግዲህ ስካይ ዘ ሊሚት እንደሚሉት ከዚህ በኋላ እንደ ልብ ሊሆን ይችላል መሆን ይችላል። ይሄ መነሻው ሊሆን የሚችልበት ነው በሚል ከፊት ለፊቱ እንግዲህ በጎ ነገር እንዳለ ደስ የሚል ነገር እንዳለ ይሄ ደግሞ ጅማሮ መሆኑን የሚገልጽ አይነት አስተያየት ሰጥቷል። እንግዲህ አስደናቂ ነው። በነገራችን ላይ በአርሰናል ሁለት ሴት ፒስ ጎሎች ሲቆጠሩ እንግዲህ አስረኛ የቆሙ ኳሶች ጎሎች ሆኖ በተያዘው የውድድር ዘመን ተመዝግቧል። ከዚህ ጎል ውስጥ እንግዲህ አንዱን ያስቆጠረው ገብርኤል አሲስትም አድርጓል። በነገራችን ላይ ለአንዱ የዮክሬስ ጎል መገኘት በጭንቅላቱ የመለሰው እና ይሄኛው ተጫዋች ደገፋ አድርጎ ወይም ዮክሬስ ደገፋ አድርጎ ላስገባው ጎልም ሴት ምንድነው አሲስት በማድረግ ገብርኤል የነበረው ሚና ትልቅ ነው። በነገራችን ላይ እንግዲህ ከ2 አንስቶ ከ2020 አንስቶ ገብርኤል በአውሮፓ በተከላካዮች እንደዚህ የቆሙ ኳሶችን በማስቆጠር ቀዳሚው ነው 22 ጎሎችን አስቆጥሯልና ትልቅ ሪከርድ ይዘው እየተጓዘ ያለ የተከላካይ መስመር ተጫዋች ስለመሆኑ ምንም ጥርጥር የለውም እንግዲህ አርሰናል ይህንን ስኬት በማምጣቱ አራት ለዜሮ በማሸነፉ የአሳየው የሜዳ ላይ ኤነርጂ እና በተለይም ሞመንተሙ የተገኙ ድሎችን በፍጥነት የቀየረበት መንገድ እጅግ አስደናቂ ነውና ቁጥሮችን ሳይ በስምንት ሙከራ ነው አራቱን ጎሎች ያስቆጠረውና ይሄ ሞር ኤፊሸንሲን የሚያሳይ ነው ኤፊሸንት ካልሆንክ ወይም የተገኙ አጋጣሚዎችን በመቀየር ረገድ እጅግ በጣም ስኬታማ ካልሆንክ በዚህ ረገድ እንግዲህ ውጤትን ማግኘት ይከብዳል ይመስላል እና በጣም በጣም በጣም ስኬታማ አጠቃቀም እንደተጠቀመ ነው የሚያሳየው። እዚህ ጨዋታ ላይ እንግዲህ አትሌቲኮ ማድሪድን በማሸነፉ ደግሞ ከስፔኖች ጋር ያለውንም ሪከርድ አሁን ከፍ አድርጎት ሄዷል። ሰባተኛ ተከታታይ የስፔን ቲሞችን ሲያሸንፍ ነውና የስፔን ቲሞች እንግዲህ አርሰናልን እያሸነፉት አይደለም። ይህም የተመዘገበ ድንቅ ሪከርድ ሆኖ ተመዝግቦለታልና። በነገራችን ላይ በጨዋታው ላይ በርካታ ርቀት የሸፈኑ ከአምስቱ ተጫዋቾች አራቱ የአርሰናል ተጫዋቾች ናቸውና ከፍተኛ ርቀት ይሸፍነዋል እና በተለይ ደግሞ በዚህ አይደክ ሚው ደክላን ራይስ በቀዳሚነት ሊጠቀስ እንደሚችል ያገኘውት መረጃ ይጠቁማል። እንግዲህ በተለምዶ እንዲ አይነት ጌሞች፣ እንዲ አይነት ኤፍሽንሲዎች፣ እንዲ አይነት አፈጻጸሞች ለአትሌቲኮ ማድሪድ የተሰጡ እስኪመስሉ ድረስ ነው። ምክንያቱም ያገኟቸውን አንድ ኦፖርቹኒቲዎች ወደ ጎል በመቀየር ከዛ በኋላ ዘግቶ በመጫወት የሚካኑ ነበሩ። ይህ አልተሳካም። የተገኘ ምድል በዛው ልክ ትልቃል አልነበረውም ኦፍኮርስ አንድ ሁለት ሊጠቀሱ የሚችሉ ነገሮች ነበሩ፣ ግን ይሄንን ዕድል የሰጣቸው ሁኔታ አልተፈጠረም። ኦፕን ጌምም ቢሆን ወደ ጨዋታው ሊመለሱ ጥረት አደረጉ ሊባልም እንኳን የሚችልበት ቅጽበት ባይኖርም አትሌቲኮች እዚህ ጨዋታ ላይ እንግዲህ ምንም የፈጠሩት አንዳችም እዚህ ግባ የሚባል ቁም ነገር አልነበረም የሚለው ነገር ሊገልጸው የሚችል ይመስለኛል። በተረፈ ግን እንግዲህ እንዳልኩት ነው። አርሰናል አካሄዱ በእርግጥም በብዙ መልኩ አስፈሪ የሚመስል ነው። ማሳያዎቹ ብዙ ናቸው ነው ብዬ የምናገረው አንዱ እንግዲህ የዚህ የስኳድ ዴብዝ ብዬ መጀመሪያ ቅድሚያ ስጠቅሶ የነበረው ነገር ማሳያ ተደርጎ ሊገለጽ የሚችለው በትናንቱ ጨዋታ ላይ ሁለቱ ተቀይረው በጨዋታው እንግዲህ የተቀየሩት ሁለት ኖቴብል ለውጦች የማርቲኔሊ እና የሉዊስ ኬሊ ናቸው። እንግዲህ ማርቲኔሊ ትሮሳርድን የተካው ሉዊስ ስኬሊ ደግሞ ካላፊዮሪን የተካው ሁለቱም ቁልፍ ተጫዋቾች ናቸው። እንግዲህ በፕሪሚየር ሊጉ አርሰናልን በምን ደረጃ እነዛ ተጫዋቾች እየጠቀሙ እንዳሉ እየገለጸ ነበር። እነዚህ ተጫዋቾች ደግሞ በዚህ ጨዋታ ላይ ገብተው በትልቁ ጨዋታ ላይ አትሌቲኮን በሚባለው ትልቅ ቲም ላይ ያሳዩት አስደናቂ ብቃት ምን ነው ለቡድናቸው ለቲሙ ከነበራቸው ኮንትሪቢውሽን በተጨማሪ በጎል ላይ የነበራቸው ተሳትፎ እና ኢቨን የማስቆጠሩ ነገር ሲነሳ የአርሰናልን የስኳድ ዴፕዝ በተጫዋቾች መካከል ያለውን የኳሊቲ የመቀራረብ ነገር አርሰናል አማራጭ ብዙ መሆኑን በደንብ በደንብ በደንብ የሚያንጸባርቅ ትልቅ ቁም ነገር ተደርጎ ሊቆጠር የሚችል ነው። እንግዲህ ያለ ጥርጥር የጎሉ ፈጠን ብሎ መምጣትና የኋላ ኋላ ደግሞ አስርም አስራ አምስትም ሀያም ደቂቃ ቢሆን ተጫዋቾችን ለማሳረፍ የሄደበት ርቀትም አንድ ጠቃሚ ነጥብ ተደርጎ ሊወሰድ የሚችል ነው የሚመስለው። ከደከሙ ተጫዋቾች መካከል ከደከሙ ሲባል እንግዲህ ለጉዳት ቅርብ የመሆን ነገር ስሜት አላቸው ከሚባሉት አንዱ ዙ በሜንዲ ነው። ይሄ ተጫዋች ለሶስተኛ ቢጫ ተጋልጧል። እንግዲህ ቀጣይ ቻምፒየንስ ሊግ ጨዋታ እንደሚያመልጠው ነው የተገለጸው። ይሄን ተጫዋች በተወሰነ መልኩ እንግዲህ የማሳረፍ ስሜት ውስጥ ተገብቷል። እንግዲህ የጎሉ መስፋት ይህንን የፈጠረበት ሁኔታ ነው የታየው። ተከላካይ መስመርም እንግዲህ ገብርኤል እንዲቀየር በማስኩዌራ የሆነበትን ሂደት አይተናል። ኤዜም ቢሆን እዚህ ጨዋታ ላይ ገና የፊትነስ ቶፕ ሌቭሉን ለማምጣት እየሰራ እንዳለ በተወሰነ መልኩ የታየበት ነው። ገና የሚቀሩት ነገሮች በተለይ ኮንፊደንሱ እኚህ ፍ ማለቱ አብዶ መስራቱ በራሱ በግሉ ኳሶቹን ወደፊት ይዞ መሄድ ስኬታማ የጎል ድሎችን መፍጠር ራሱ ስኬታማ ጎሎችን ማስቆጠር እኚህ ነገሮችን ገና እዛ ክሪስታል ፓላስ ላይ የምናቀውን ለማምጣት ጥረት እያደረገ እንዳለ በደንብ የሚታይ ነገር አለ። ይሄም ባለበት ሁኔታ ግን ይሄ ቡድን እንግዲህ ሊያውም የተጎዱ ቁልፍ የሚባሉ ተጫዋቾች በሌሉበት ሁኔታ እንግዲህ የጎሉም ባይሆኑ እንደ ኦዴጋር ሊጠቀስ ይችላል። ሀቨርስ የሚሆነው የዚህ ቡድን ጠቃሚ ተጫዋች ነው። እዚህ ቡድን ውስጥ ሁሉም በሚባል ደረጃ የኳሊቲ መቀራረብ መኖሩ እንዴት አርሰናልን እየጠቀሙ እንዳለ የሚገቡም ተጫዋቾች በአንድም በሌላ መንገድ ደግሞ እንግዲህ እንዴት አገልግሎት እንደሚሰጡ እያየን ነው። በእርግጠኝነት የነኗኔሪን ጨምሮ እዚህ ቡድን ውስጥ የመሰለፍ እድል ተሰጥቷቸዋል በትናንቱ ጨዋታ። ይሄም አንድ በጥቅም መልክ ሊጠቀስ የሚችል ነው። የማዱኬን መጥቀስ ያለብን ይመስለኛል። እንግዲህ ከተጎዱት አሁን አገልግሎት እየሰጡ ከሌሉ ተጫዋቾች መካከል እነ ሀቨርትስን እነ ኦዴጋርደን ጠቀስኩኝ። እሱም ሊጠቀስ የሚችል ተጫዋች ነውና እነዚህ ግን እነዚህ እነዚህ ሁሉ በሌሉበት የሚያቀርቡበት ሁኔታ ያሉት ተጫዋቾችም የምርጥ ኳሊቲ የመቀራረብ ኳሊቲ አርሰናልን እንዴት በትልቅ ደረጃ እየጠቀመው እንዳለ ምናልባትም የዋንጫን ነገር ሲያስቡ በአሸናፊነት የምንነው ሙሉ የራስ መተማመን ስሜትን ከጊዜ ወደ ጊዜ ከጨዋታ ወደ ጨዋታ እያዳበሩ እንደሄዱ በማድረግ ረገድ እንግዲህ የስኳድ ደብዞ እንዴት እየረዳው እንዳለ፣ የመነሳሳቱ ስሜት ጨዋታዎችን እያንዳንዱን ጨዋታ ኮሰራ አድርጎ የሚያዙ ስሜት በተወሰነ ቅጽበቶች ፈርስት ሃፍ ላይ መድከም የሚመስል ነገር ሰከንድ ሃፍ ላይ ተለውጦ ወደ ውጤት ውጤታማነት የመምጣት ነገር ውጤታማ ወይም ደግሞ አዝናኝ አልሆነም። እንቅስቃሴን ደግሞ እንዴት በአንድ ለዜሮም ሆነ በጠበበ ውጤት ወደ ድል ቀይረውት ምንድነው የሻምፒዮንነት ሜንታሊቲን እየተላበሱ የመሄድ ነገርን እንዴት እያየንባቸው እየመጣን እንዳለ አርሰናል ላይ በተጨባጭ እያየሁ ነው እኔ በግሌ ይሄ እንግዲህ አንዱ የሻምፒዮንነት ኮዲሁ እንግዲህ ሻምፒዮንነት በጣም ሩቅ ቢሆንም ኮዲሁ አንድ ማሳያ ሊሆን የሚችል ትልቅ ነጥብ ተደርጎ ሊወሰድ የሚችል ይመስለኛል ይሄንን በማድረግ ረገድ እንግዲህ በተለይ ደግሞ በኋላ መስመር ላይ ያሉት የተከላካይ መስመሮቹ እነ ሳልባ እነ ገብርኤል እነ ግብጠባቂው ራያ እያደረጉ ያሉት ወይም ደግሞ ድንቁ ተጫዋች ትንበር እያደረጉ ያሉትን ነገር ስናይ እጅግ አስደናቂ ነገር፣ በተለይም ምንም ቢሆን ማግባት እንኳን ቡድኑ ቢቸገር ተከላካይ መስመሩና ግብ ጠባቂው ጎል እንዳይቆጠርባቸው ምን ያህል ስራዎችን እየሰሩ እንዳለ በተጨባጭ እያየን እየመጣን ነው የምንገኘው። በእርግጠኝነት እንግዲህ ቁጥሮችን ብናይ አሁን አርሰናል ወደ አስር ደረሰ መሰለኝ ካልተሳሳትኩ፣ ዘጠኝ ወይም አስር ገደማ እየደረሰ ይመስለኛል ሳይቆጠርባቸው እየወጡ የሚገኙበት ሂደትና በነጥብ ረገድ ካየን ከኢንተርና እንግዲህ ፔጄ ቀጥሎ ፓሪስ ሴጀርሜን ቀጥሎ ሶስቱንም ጨዋታ በማሸነፍ በሊጓናት ላይ የተቀመጡ ቲም ሆነዋል። ይሄ ማለት እንግዲህ በሂደትም ቶፕ ኤት ሆኖ መጨረስ ወደፊት የሚፈጥረው ተጽዕኖ ትልቅ ነው። እንደ አምናው ደግሞ በተለይ ደረጃ ከፍ ካለ በጥሎ ማለፍ ጨዋታዎች ላይ እጣህ ነው በሚል አዌ ሄዶ የመጫወት ሂደትን ደረጃ ዘንድሮ ሆም የመጫወት እድል እንደሚሰጥም የሚጠቀስ ነገር አለ። ስለዚህ እነዚህ እነዚህ ነገሮች ሲታዩ በአርሰናል በኩል እንግዲህ እያደረጉ ያሉት ጉዞ እጅግ አስደናቂ፣ እጅግ ጥሩ ምናልባትም የሚያስቡትን ከዋንጫ የመራቅ ነገር ዘንድሮ በዋንጫ የመካሱ ስሜት ውስጥ ሊከታቸው የሚችል ይመስላል። እናያለን እንግዲህ በሂደት ይህንን ነው ልን ለምንችለው አርሰናልን በተመለከተ ሲቲን ካነሳን እንግዲህ ዶሚናንት ድል ነው። በነገራችን ላይ ወደ ስፔን አቅንቶ ቪያሪያልን ሁለት ለዜሮ ያሸነፈበት ጨዋታ ነው። ፈርሳፍ ላይ ነው ሁለቱንም ጎሎች ያስቆጠረው በለማደኛው ሃላንድ፣ እንዲሁ ደግሞ በሲልቫ አማካኝነት የተቆጠረ ጎል ነው። አውሮፓ ላይ አንድ ሽንፈት ብቻ ነው በነገራችን ላይ ቪያሪያል ተሸንፎ የሚያውቀው በሜዳው እንግዲህ ሲቲ ሁለተኛውን አስታጥቆታል። በአስር ጨዋታ የተገኘ ነው ለሲቲ ግን ከአስራ ሦስት ወራት በኋላ አዌ የተገኘ የአውሮፓ ቻምፒየንስ ሊግ

ስፖርቲንግ ሊዝበንን ይመስለኛል አሞሪምን ይመስለኛል ለመጨረሻ ጊዜ ያሸነፉት ሲቲዎች አውሮፓ ላይ። ከዛ በኋላ እንግዲህ ውጤት ርቋቸው ነበር። አዌይ የአራት ጨዋታ አራት ወይም አምስት ጨዋታ ህል ሽንፈት ነበረ ከሜዳቸው ውጭ እያስተናገዱ የነበረው አሁን ግን ተመልሰዋል። ትልቁ ነገር እንግዲህ ትናንትና ፔፕ አደረገ ወይም ደግሞ ፈጸሜ የተባለው ጨዋታውን ሙሉ ለሙሉ እንኳን የመከታተል እድል ባይኖረኝም የሉዊስን በአስር ቁጥር ቦታ ላይ መሞከር ስሜት ነው። ፎደንን እና ሼሪክን አልተጠቀም እነዚህን ሁለት ተጫዋቾች ሳይጠቀም እንግዲህ ልዊስን ከሳቪኒዮ ጋር በቀይ መስመር ላይ ልዊስን በአስር ቦታ ሳቪኒዮን ደግሞ በመስመር የተጠቀመበት እውነት ነበር የነበረው። እነዚህ ሁለቱ ተጫዋቾች የነበራቸው ሚና ደግሞ በትናንቱ ጨዋታ ሁለቱ ጎሎች ላይ በደንብ በደንብ በተጨባጭ የታየበት ነው ተብሏልና እንዳውም ብዙዎች ሉዊስ ከእንግዲህ በኋላ ለአስር ቁጥርነት ሊታጭ ይገባል የሚል ነገርን እንዲያነሱ አድርጓልና እና በደንብ እንቅስቃሴ ሆን የመሩበት ሞር ጨዋታው እንደምንሄት ያደረጉበት በሲቲዎች በኩል ሁሉም ነገር የተሳካለት ምሽት ነበር። በእርግጥ ሁለቱ ጎሎች የተቆጠሩት ፈረስታፍ መሆኑ ብቻ ነው እንደ እንከን ከተነሳ እንከን ሊባል የሚችለው ተብሎ ነው የሚጠቀሰው። በነገራችን ላይ ሃላንድ ከአንዱ ጎልን በፊት እጅግ ለመሳት የሚከብድ አይነት ኳስ ስቷል። ጎል እንግዲህ አስቆጥሯል። ሳቪኒዮ በመሰለፉ እንግዲህ እዚህ ጨዋታ ላይ ሶስት ሊን የሆኑ ቻንሶችን በመፍጠር ስኬታማ እንቅስቃሴን ያደረገ ተጫዋች ነበር ማለት ይቻላል። እንግዲህ የሚነሳው እንደተለመደው የሃላንድ ጉዳይ ነው። አስራ ሁለተኛ ተከታታይ ጎል ለሀገሩና ለሲቲ በማስቆጠር ከዚህ በፊት ክርስቲያኖ ሮናልዶ የሰራውን ታሪክ በጋራ መጋራት ችሏል። ይህም ትልቅ ታሪክ ነው። በነገራችን ላይ ይህ ተጫዋች እያደረገ ያለው እንቅስቃሴ በየጨዋታዎች እያስቆጠረ ያለው ነገር ምናህል ብዙ ሪከርዶችን ከዚህም በኋላ እየሰባበረ ሊጓዝ እንደሚችል ማሳያ ነው የሚመስለው በአውሮፓም ቻምፒየንስ ሊግ ላይ እንግዲህ ብዙ ሩቅ የሚመስሉ ነገሮች ያሉ ቢመስልም ከፊት ለፊቱ ግን ያለው ኮንትራት፣ ያለው እድሜ ገና እንግዲህ ፕራይሙ ወይም ደግሞ ዋናው ስኬታማው ጊዜ ከፊት ለፊቱ መሆኑ ሲታሰብ ብዙ ነገሮችን ሊሰባበር እንደሚችል ማሳያ ነው የሚመስለው። ስለዚህ ይሄ ተጫዋች እንግዲህ ትናንትም ያው ጎል በማስቆጠር ረገድ የራሱን ሚና ተወጥቷል። እዚህ ጨዋታ ላይ እንደ እንከን ሊነሳ የሚችለው እንግዲህ የወጣቱ ስፔናዊ ጎንዛሌዝ ጉዳት ነው። 58 ደቂቃ ብቻ ነው ሜዳ ላይ መቆየት የቻለው። ይሄ ተጫዋች እንግዲህ አማካኝ ክፍሉን ይበልጥ ያሳሰዋል። ሮድሪም በጉዳት ባለመኖሩ መነሻ ሲቲዎችን ችግሩ ሊከታቸው ይችላል በሚል እንደ እንከን ተነስተዋል። በተረፈ ግን ሲቲ ሳይለንትሊ ነው የሚሉት ፈረንጆቹ፣ ድምፁን አጥፍቶ ነገሮችን ለማስተካከል እየሰራ ነው። በእግር ኳስ ትልቁ ጥያቄ የስብስብ መኖር ብቻ አይደለም፣ ወይም ደግሞ ጥሩ ጥሩ ተጫዋቾችን መያዝ ብቻ አይደለም፣ ወይም ደግሞ ተጋጣሚ አንተን መፍራቱ ብቻ አይደለም፣ ወይም ደግሞ ያለፉ ስኬቶችህ አይደሉም። ቁልፉ ነገርና በተለይ የሽንፈት ሃንጎበር ውስጥ ገብተህ ከነበረና ያ የቀደመ ተፈሪነትን አተህ ከነበረ ትልቁ ችግር ቲሞችም አይፈሩህም፣ አንተም የአሸናፊነት ሞመንተምን የአሸናፊነት ሥነልቦና ማምጣት በጣም ከባድ ነው የሚሆነው ማሸነፍ ከአንዴ ከጀመርክ በኋላ ደግሞ ተጫዋቾች ያንን የአሸናፊነት መንፈስ በዘላቂነት በቃ በደንብ ኮሰር ብለው ይዘውት ምንም አይነት ቻሌንጅ ከፊት ለፊታችን ቢመጣ እንወጧለን በሚል ስሜት ቢሄዱት ወይም ደግሞ ቢተገብሩት እንግዲህ ያንን የአሸናፊነት ስሜት ማምጣት የሚቻል ነው የሚመስለው። ያንን ለማምጣት የመሞከር ነገር ነው አሁን ሲቲ ቤት የሚታየው። በተቻለ መጠን ድምፃቸውን አጥፍተው በሊጉም ላይ እያሸነፉ እየመጡ ነው። ደረጃቸውም ሩቅ አይደለም። ቻምፒየንስ ሊግ ላይም እንግዲህ አምና በጣም ተቸግረው የነበሩበት ሂደት እንደነበር እናስታውሳለን። አሁን እንግዲህ ሁለተኛ ጥላቸውን ያስመዘገቡበት ሁኔታ ተፈጥሯል። ስለዚህ ወደ ሊጉም ማላት ከፍ የሚሉበት ሰባት ነጥብ የሰበሰቡበት ሁኔታ ተፈጥሯል። በእርግጥ እዚህም እዛም ታዩ ክፍተቶች አሉ። የተከላካይ ክፍሉ ክፍተት በደንብ አሁንም ይታያል። አማካይ መስመር ላይ ያላቸው ዶሚኔሽን እንደቀደመው አይደለም። ብዙ ወጣት የሚመስሉ ተጫዋቾች ናቸው። አሁን ሲቲ ቤትም እንግዲህ ተጽዕኖ እንዲፈጥሩ እየተጠበቀ ያለው እነዚህ ወጣት ተጫዋቾች እንግዲህ የሚፈጥሩት ነገር ምን ድረስ ይዘልቃል የሚታይ ነው የሚሆነው። በዚህ ላይ ደግሞ ፔፕ ጋርዲዮላ አሁንም አሁንም ስኬታማ ሆኑ መጡ የምትላቸውን ተጫዋቾች በዘላቂነት ሲጠቀም የሚታይበትም ሂደት የለም። በጣም ብዙ ሮቴት የሚያደርግበት አሁን ፎደንን በቃ አሁን ሁነኛ ቦታውን አገኘ ተብሎ ሶስት አራት ሳምንት ሳይቆይ እንግዲህ ደግሞ አዳዲስ ተጫዋቾችን የሚሞክርበትና ከሌ በዚህ ቦታ ላይ ቶፕ ሆነ የሚል ሀሳብ የሚወጣበት የሚሰነዘርበት ሁኔታ ነው እየበረከተ የመጣው። በእርግጥ እንግዲህ ሲቲ ከፊት ለፊቱ የሚኖሩ ትልልቅ ቻሌንጆችን እንዴት ይወጣል የሚጠበቅ ነው የሚሆነው። ከፊት ለፊቱ በነገራችን ላይ ከአስቶን ቪላ ወሳኝ ጨዋታ አለው፣ ቁልፍ ጨዋታ አለው በፕሪሚየር ሊጉ። በእርግጥ አርሰናልም ከክሪስታል ፓላስ ቁልፍ የሆነ የኤምሬት ጨዋታ ሁለት እንደሚጠብቀው ይታወቃል። እሱም ራሱን የቻለ ትልቅ ፈተና እንደሚሆን ነው የሚገመተው። ስለዚህ በሲቲም በአርሰናልም በኩል የተገኙት ውጤቶች ትናንት ጨዋታዎች ይህን ነው የሚመስሉት። ዛሬ የሚጠበቅ ነገር አለ። እንግዲህ ቀውስ ውስጥ ነው ሚኒ ቀውስ ውስጥ ነው የተባለው ሊቨርፑል ወሳኝ ጨዋታ ወደ ፍራንክፈርት ሄዶ እንግዲህ ያደርጋል። ይሄ ጨዋታ ለአንስሎትና ልጆቻቸው ምን ነገር ይዞ ይመጣል የሚጠበቅ ነው። በየአቅጣጫው እንግዲህ ትችቶች እየመጡ ነው። በእርግጥ ብዙ ትችቶች ለአሁኑ ያተኮሩት ከሰውየው ወይም ከኮቹ ይልቅ ተጫዋቾች ላይ ነው። ተጫዋቾች በተለይ ቁልፍ ቁልፍ የሆኑ ተጫዋቾች አንጋፋ ልምድ ያላቸው ተጫዋቾች ልክ ቡድን ውስጥ አልለመዱም። ትልቅ ወጪ ወጣባቸው የተባሉ ተጫዋቾች የመተችታቸውን ህል አሁን ደግሞ እነዚህ አንጋፋ ተጫዋቾች ተጽዕኖቸው ደካማ ነው በሚል እየተተቹ ነው። ሳላ ቫንዳይክን ይሄ የሚመለከት ሆነው መጥቷል። እነዚህን ችግሮች በላይናፕ ላይ የሚፈጠሩ ችግሮች፣ ተጫዋቾችን አጠቃቀም ላይ የሚፈጠሩ ችግሮች፣ ሲስተም ላይ የሚፈጠሩ ችግሮችን እንዴት ማኔጅ አድርገዋል ነስሎት፣ እንግዲህ ወደ ድል መንገድ ይመለሳሉ የሚጠበቅ ነው የሚሆነው። ይሄ እንግዲህ ከሰሞኑ የታየው ክፍተታቸው ለሌሎች አርሰናልን ጨምሮ ለሌሎች ቡድኖች ወደ ላይ መምጣትን በሊጉ ከፌ ማለት በነጥብ በሁለት ነጥብ ሶስት ነጥብ ከፌ ማለት ነገርን እድል ፈጥሯል። ከዚህ ለመራቅ እንግዲህ አሸናፊነትን ከዲዮ መጀመር አለባቸው። ሊቨርፑሎች ይህ ብቻም አደለም እንግዲህ በፕሪሚየር ሊጉም ሌላ ከባድ ፈተና ጨዋታ እንደሚጠብቃቸው ይታያልና እነዚህ ነገሮች እንዴት ማኔጃ ያደርጋሉ፣ በተለይ ደግሞ የዛሬው ጨዋታ ምን መልክ ይኖረዋል የሚለው የሚጠበቅ ነው የሚሆነው። ይህንን ጨዋታ እንግዲህ እናንተ እንደተከታተሉ በማክበር ነው መጋብሰው። በእኔ በኩል አርሰናልን፣ ሲቲን እንዲሁ የዛሬውን ጨዋታ ሊቨርፑልን የተመለከተው ጉዳይ ይህንን ይመስላል። ለነበረን ጊዜ አመሰገንኩኝ። መልካም ጊዜ ብያለው ባይ